ዳራቸው እንዲህ በከንቱ ነገር ሲጠፋ ልብ ይሰብራል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? የትጅቱ ቤተሰቦቼ ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች በቅነት መታች ስለምታበረታቱኝ አመሰግናለሁ። ፈጣሪ ሀገራችንን ሰላሟን ያብዛልን፣ ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን እላችኋለሁ። እንግዲህ ሰሞኑን በናርዲ የተነሳ የናሂና የሁብዬ ትዳር ያው አደጋ ላይ ነው ማለት ነው። አሁንም ምንም የተሻለ ነገር የለም፣ ጭራሽ እየባሰ ነው። እንግዲህ ሁብዬ ናሂን በፍርድ ቤት እንዳሳገደችው እዛም እንዳይደርስ ውሳኔ ሲመጣ ብቻ ልጁንም ማየት እንደሚችል ተናግራ እሱም ተናግሮ ነበር ማለት ነው። ነውና እንግዲህ እናቷም አባቷም ሰሞኑን መተው አይተናል፣ ለምነዋታል። እሷም ራሴ ላዳምጥበት እና መልስ እሰጣችኋለሁ ብላቸው ነበረ ማለት ነው። እንግዲህ እናቷ ምን ብለዋል ትዝታላችሁ? ተይ ትጎጃለሽ፣ ሁለት ልጅ ይዘሽ ይከብድሻል ብላ ብትላትም አይከብደኝም እወጣዋለው ብላለች ማለት ነው። እንግዲህ ናሂ የፍርድ ቤት ውሳኔ እንዳለ ሚስቴ ናት ብሎ ቀይ አበባ ይዞላት ነበር የሄደው ውብዬ ግን በጣም ነርቨስ ሆናን የጠበቀችው ማለት ነውና፣ በጣም ከሚገርማችሁ ሌሎቹ ሲመጡ በጣም ነበር ሆድ እየባሳት የምታለቅሰው። ምን ያህል ልቧ እንደተሰበረ አይታችሁ ከሆነ አንድ ዘለላ እንባ ጠብ አላረገችም ማለት ነው። እና ልቧ እንዴት እንደተሰበረ ማለት ነው እንግዲህ አንዳንዴ ቃላቶች ስንወረውር መጠንቀቅ አለብን ማለት ነው። ትዳር ላይ ከባድ ነው። እሱ በዛን ሰዓት እንግዲህ ስሙን ለማደስ ተቻክሎ ከናርዲ ጋር ሆኖ እንግዲህ የወረወረውን ቃላት አሁን ላይ እሷ በምትነግረው ጊዜ አያስታውሰውም። እኔ እንደዛ አላልኩሽም ብሏታል ማለት ነው እና ትለምኝኛለሽ ብለከኛል እያለችው ነበር። እኔ መቼ እንደዛ አልኩሽ ብሏታል ማለት ነው እና መቼም አንዳንዴ ኑሯችሁ በምን ደበጠበት አታቁትም ማለት ነው። እኔ እንግዲህ እዚህ ጋር ማስተላለፍ የምፈልገው ጥፋት ነው። አዎ አጥፍቷል፣ ናሂ አጥፍቷል። እንግዲህ ተመልካችንም ይቅርታ ጠይቋል። ዛሬ ግን በጣም አንጀቴን በልቶኛል። በፊት አናዶ የነበረ ዛሬ ግን አንጀቴን በልቶኛል በጣም። እንግዲህ አልቅሷል። አይታችሁ ከሆነ ውብዬ ደግሞ በጣም ጨክናለች ማለት ነው እና እግሯ ስር ተንበርክኮ ይቅርታ ቢጠይቃትም በአበባ እንዳት በአበባ ምንም ነገር ልቤ እንደማይጠገን እንደውም ተሳስቶ አበባ ዥ እንዲሄድ ናርዲን ሁሉ ሰውን አማክሬ ነው ብሎ ቢላትም ዛሬም የናርዲን ስም ትጠራለህ ወይ ብላ ሌላ ቀውጤን የተፈጠረው ማለት ነው እና ያው መቼም ናርዲና ናሆም ሌላ ግንኙነት አልነበራቸውም በወቅቱ ናርዲን ተናግራለች ማለት ነው እንግዲህ አመጣጧ በተሳሳተ መረጃ በእሱ ስም ብር እንደላከች ና ቤት እንደሰራ ነበረ። እሱም እንግዲህ ይሄን ለማጣራት ብሎ ና ሁብዬን ይከባን ነው እንግዲህ እሷ ልቧ ተሰብሯል። ልቧ ተሰብሯል፣ ሆስፒታል ተኝተ ያው፣ እጅ ለእጅ ተያይዘው እንደመጡ እናውቃለን። ሆኖም ያለፈ ክረምት ቤት አይሰራም፣ የሆነው ሆኗል። የፈሰሰ ውሃ ደግሞ አይታፈስም። ስለዚህ ለልጅሽ ብለሽ ሁብዬ ይቅርታ አድርጊለት ማለት ነው። ሰው ሆነው የማይሳሳት የለም። ያው ተሳስቷል። ትልቅ ጥፋት አጥፍቷል። ጥፋቱን ደግሞ አምኗል ማለት ነው። ለምን መሰለሽ፣ ዛሬ ላይ ስሜታዊ ሆነሽ አንቺም የምትናገሪያቸው እና በፍርድ ቤት ለፍቺ የምትጠባበቁት እኔ ጥሩ ውሳኔ ወስነሻል ብዬ አልልም። ልጅ ባይኖርሽ ብቻሽን ብትሆኚ ውሳኔሽ ትክክል ነው ብዬ ላለሁኝ። አሁን ግን ውሳኔሽ ልክ አይደለም። በእውነት እኔ ለሁብዬ ነው እያገዝኩ የነበረው ማለት ነው እና ናሂ አጥፍቷል አላጠፋም እያልኩ አይደለም። ጥፋቱ እንዳለ ሆኖ ግን እዚህ ጋ ሁለት ነፍስ ነሽ ሁብዬ። አንደኛ ቤት ኪራይ ውስጥ ነው ያለሽው። ሁለተኛ የሚመጣው ልጅ ብዙ ነገር ያስፈልገዋል። ፈጣሪ እንግዲህ የሆድሽን በጀርባሽ ያስታቅፍሽ መዳን ያለም ማለት ነው እና በሰላም ወልደሽ ለማየት ያብቃል። በሶስተኛ ደግሞ ይሄ ልጁ ገና የሁለት ዓመት ሕጻን ነው። ብዙ ነገር ይፈልጋል። ወተት አለ፣ አንዳንድ ነገሮች አሉ፣ ሳሙናው ምኑ ሁሉ ነገር እና በጣም ሊከብድሽ ይችላል። ፈተናዎች ሊገጥሙሽ ይችላሉ። ቢሆንም ከአንድ ብርቱ የሁለት አንድ እንጨት አይነድም፣ አንድ ሰው አይፈርድም እንደሚባለው፣ ማለት ነው እና ቢሆንም ከአባታቸው ጋር ሆነች ስታሳድጊ ደስ ይላል። ኑሮ እየከበደ ስለሆነ ሊከብድሽ ይችላል። በእርግጥ ገና ወጣትነሽ መስራት ትችያለሽ። እሱን አይደለም ማሰብ ያለብሽ ማለት ነው። አሁን ስሜታዊ ሆነሽ ነው፣ ተረጋግተሽ ለራስሽ ማሰብ አለብሽ። ስለዚህ እርቅ እንዲፈጠር አጥፍቷል ደግሞ ናሂ እያመመኝ ነው በጣም ጭንቀት ውስጥ ነኝ ብሏል ማለት ነው። እና ምን እንደሚገጥመው አታቂም። በአሁን ሰዓት ሰዎች በትንሽ ነገር ብስጭት ነው በቃ ወደ ሌላ ራሳቸውን ለማጥፋት እየሄዱ ያሉት ሶሻል ሜዲያ ላይ አይተን ከሆነ ማለት ነው እና ተስፋ በመቁረጥ ስለዚህ ደግሞ ተስፋ እንዲቆርጥ ሳይሆን ጥፋቱን በደንብ አምኖ ይቅርታ እንዲጠይቅሽ ድጋሜ ሁለተኛ እንደዚህ አይነት ስህተት እንዳይፈጠር ተነጋግራችሁ ትዳራችሁ ቢሰምርላችሁ እኔ በጣም ነው ደስ የሚለኝ ማለት ነው። ኮሜንት ላይ እንግዲህ ሁላችሁም ጀግና ነች አው ጀግና ናት እውነቱን ቆርጡን በመናገሯ ግን፣ እኔ አሁን እዚህ ጋር ልጆች አሉ፣ ልጆች አባታቸው ይናፍቃሉ። ብዙ እናቶች አሉ ሲንግል ማም ሆነው ልጆቻቸውን የሚያሳድጉ ማለት ነው አሁን ላይ ትንሽ ህይወት ከበድ ያለ ነው። እንደምታዩት ሁሉም ነገር አልጋ ባልጋ አይደለም ማለት ነውእና ይከብዳል። በዚህ ላይ ደግሞ እሷ ደርሳለች። ምንም ቢሆን ወንድ ካጠገቧ ቢሆን ይሻላል ማለት ነው። ያው እንግዲህ የቤተሰቧንም አይታችኋል ሁኔታ። ብቻ እኔ እንጃ ምን እንደሚል ፈጣሪ፣ እርቁን ሰላሙን ሁሉ ያምጣላችሁ። በዚህ ትዳር ውስጥ እንግዲህ ፈጣሪ ጣልቃ ይግባ ማለት ነው። ይሄ ሁሉ ጦስ የመጣው እንግዲህ ለሁብዬ ያለ ማማከር እንግዲህ ናርዲ ይዞ እሱም እጅ ለእጅ ተያይዞ በመሽከርከሩ ይሄ ሁሉ የመጣው ማለት ነው። እና ከአንዴም ሁለቴም እንግዲህ ሆስፒታልም ሆና ከናርዲ ጋራ በመሆኑ ነው እሷን ልቧ በጣም ተሰብሯል። እንግዲህ ፈጣሪ የልብሽን ማሸት ልብሽ የተሰበረውን ይጠግንልሽ ልብሽን ያራራውና ወደ ትዳራችሁ ፈጣሪ መልሳችሁ በእውነት እኔ ይሄን ነው የምለው፣ ማለት ነው። ሌላ ነገር ማለት አልችልም፣ ውዶቼ ቤተሰቦቼ። ማለት ነው መቼም ታውቁታላችሁ፣ ትዳር ሲፈርስ ምን ያህል ጫና፣ ምን ያህል በልጆች ላይ ተጽዕኖ ይዘው እንደሚመጣ እኔ ላጤ ብትሆን ምንም ቢለያዩ ምንም አይመስለኝም ማለት ነው። ግን እዚህ ጋር ይለያዩ ለማለት በጣም ይከብዳል። እውነት ይሄ የሰይጣን ጆሮ ይደፈን ነው ማለት የምፈልገውና ሁብዬም አስቢበት። በቃ ናሂ እውነቱን ነው፣ ተጎድቷል፣ ተጎሳቁሏል። እንደ ድሮ አይደለም። አሁን አሁን ነው እየተሰማው ያለው። ትክክል እንዳልሰራ ገብቶታል። ግን እሱ ስሜ ከሚጠፋ ይህን ነገር ላስተካክል፣ ነገሮች እንዲከብዳሉ ከብዳሉ። ሁብዬም እንዲ ነገሮችን እንትንትላለች ብሎ አላሰበም ነበረ። እኔ ለዛ ይመስለኛል ብቻ ያው እሱም ተናግሯል። የምታቆኝ ታቆኛላችሁ፣ የማታቆኝናችሁ ስሜን የምታጠፉት ብሏል። አንተ አሁን ስለ ሰው አሉኝ አላሉኝ ሳይሆን መጨነቅ ያለብህ ኮሜንት እያነበብህ ትዳርግን በምን መንገድ ክሰክ ከትዳርግ ጋር ከቤተሰብ ጋር ከሁብዬ ጋር መኖርክ ብቻ አስብበት ማለት ነው እኛ በሻ ምናው